ለጊዜው ትንሽ ሊጠፋ ስለሚችል አትጨነቁ፣ ምንም አይሆንም፣ እኛም አለን። ደግሞ ቻናሉም አይሸጥም። መጭረሻ ይሄ እንዳለው ነው። ከባድ ነገር አይደለም፣ አይደለም። በነገራችን ላይ የተባለው ነገር እውነት ቢሆን እኛም ዝም አንልም። ምክንያቱም እኔም እኔም ሴት ልጅ ነኝ፣ አንቺም ሴት ልጅ ነሽ። ትክክል ያልሆነ ነገር ቢሆን ነገር ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተወደዳችሁ የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ዛሬ ደግሞ በአዲስ ቪዲዮ መጥቻላችኋለሁ ማለት ነው። እንደልክና ሔሉ ያው ግዴታ ትንሽ ግጭት አጋጥሟቸዋል ይሄ ነው ብሎ መመስከርም ማለፍም አይቻልም። የእንዳልክ እህቶች እንግዲህ ምንም እንዳልበደላት እየተናገሩ ነው የሚገኙት። በአንደበቱ ደግሞ እንዳልክ ያው አስቀይሜታለሁኝ እያለ እየተናገረም ነበረ። ሲስተሮቹ ደግሞ የእንዳልክ እህቶች አይ እኛ በሴትነታችን ሴትነታችንን እኛ እንፈልጋለን እንኮራለን ነገጧት በኛም የሚደርስ ነገር እስከሆነ ድረስ እስካሁን ድረስ ወንድማችን ምንም አልተናገረም እያሉ እየተናገሩ ነው የሚገኙት እንግዲህ ያው ከባድም ነገርም ቢሆንም ብቻ እንግዲህ ተቀይመዋል ማለት ነው ብቻ ከባድ ነው ሁላችንም ማንም ይሁን ማንም እንደዚህ አይነት ባይሰራ እንላለን ለሴቶች ድጋፍ ለወንድሞቻችንም ለወንዶችም ለእነሱም እንዲጎዱብን ሳይሆን እንዳይጎዱብን አድርገን ነው። ለሁላችንም ራስ በራሳችን እየተመካከትን ብናደርገው ብንረዳድ አላለሁኝ። እንግዲህ እህቶቹ ከዚህ ጋር አልጎዳትም፣ እኛ ሴት አይደለን በሴትነታችን የእሷን እንትን ብለን እንገድፋት የለ እንዴ፣ እኛ እሷ ስትጎዳ ማየት አንፈልግም እያሉ እንትን እያሉ ነው ማለት ነው። ምክንያቱም ግን እንዳልክ ተናግሯል፣ ቤተሰብ ጋር እልካለሁ ብሎ መጀመሪያ አሳምኗት ነበረ ሄሉን ማለት ነው። በመጨረሻም ያው እንግዲህ አፍርሶ እንዳፈረሰ ነው እሱ የሚገኘው ማለት ነው። ያው ያለውን ነገር ይህን ይመስላል ማለት ነው። እንግዲህ እኛ የምንደግፈው አሁን ሄሉን ነው። ምክንያቱም ወንድ ልጅ እንደዚህ ስብራት ብዙ ጊዜ እያደረሰ ነው ለሴቶች እና ወንዶች፣ ያው ትንሽ ብታስተካክሉ ጸባያችሁን ነው ምለው ማለት ነው። ሰምታችኋል። እና ደግሞ እህቶቻችን ለወንድሞቻችን ስንል ብዙ መስዋዕት እንከፍላለን። ግን በውሸት አይደለም እውነት መንገድ ቢሆን አሪፍ ነው እላለሁ ማለት ነው። ለጊዜው ትንሽ ሊጠፋ ስለሚችል አትጨነቁ፣ ምንም አይሆንም። እኛም አለን ደግሞ፣ ቻናሉም አይሸጥም። መጨረሻ ይሄ ነው እንዳለው ከባድ ነገር አይደለም። አንድ በነገራችን ላይ የተባለው ነገር እውነት ቢሆን እኛም ዝም አንልም፣ ምክንያቱም እኔም እኔም ሴት ልጅ ነኝ፣ አንቺም ሴት ልጅ ነሽ። ትክክል ያለሆነ ነገር ቢሆን